2013 ላይ ጥር ወር ነበር የተመረኩት እና ከዛ በኋላ የስራ እድል የለኝም ነበረ፣ ቤት ውስጥ ነበረ። እና የስራ ማጣት በጣም ለሁላችንም ቢሆን አስቸጋሪ ሁኔታ ነበረ። ስራ ማጣት አንገት ያስደፋት ነገ ስራ ይዤ የራሴና ቤተሰቤን አለፍ ሲልም ሀገሬን ይጠቅማል የሚለውን ተስፋዋን የነጠቃት እንስት ያለፉትን ሶስት ዓመታት ያሳለፈችው እንዲህ ባለ ሁኔታ ነበር። አበራሽ ጥላሁን ረዥም ጊዜዋን ያለ ስራ ማሳለፍ ህይወትን አክብዶባት ቆይቷል። ይህም ከራሱ አልፎ ቤተሰቧን ብሎም ሀገሯን ያሳጣው ብዙ ነው። ዛሬ ላይ ግን አበራሽ በለሚ ናሽናል ሲሚንቶ ፋብሪካ ባገኘችው የስራ እድል ከራሱ አልፎ ቤተሰቧን የምታስተዳድርበት የገቢ ምንጭ አገኝታለች። ይሄ ፋብሪካ ከመጣ በኋላ የስራ እድል ተፈጥሮልኝ እዚህ በፓኪንግ ስራ ላይ ይገኛለሁ። አሁን ባለትዳርና የአንድ ልጅ እናት ነኝ እና ራሴንና ቤቴን እችላለሁ። ልክ እንደ አበራሽ ሁሉ ሌሎችም የዚሁ የስራ እድል ተቋዳሽ ሆነዋል። በፊት ቤተሰብ ላይ ሆኔ በጣም ቤተሰብን አስቸግር ነበረ። ስራ በጣም አስቸጋሪ ነው። አሁን ግን ለሚ ናሽናል ሲሚንቶ በመከፈቱ በጣም ለትልቅ እድልና ተስፋ ነው የተሰጠ። አሁን እየሰራ ያለ ነው። ሁላችንም በየሙያችን እየሰራ ይገኛል። ከጀመረ ጀምሮ ሲጀምር ያው በማስታወቂያ ሂደት ገባሁኝ። ከዛ አለፍ ሲልም በቃ ማህበረሰቡ በመጫንም በማውረድም ሆነው። በብዙ ነገር ተደራይቶ እየሰራ ነው የአካባቢው ወጣት እና የፋብሪካ ከመጣ ጀምሮ በጣም እድለኞች ነን እንላለን። በቃ የአካባቢው አሁን ወጣት በብዙ በመጫን እና በማውረድ እየተደራጀ ተደራይተው በቃ ብዙ የስራ አጥነትን ቀንሷል። እንደ አበራሽ ላሉ ስራ ማጣት ተስፋቸውን አጨልሞባቸው ለነበሩ ሁሉ ፋብሪካው ያፈነጠቀውን የተስፋ ብርሃን ለማስፋትም እቅድ ይዞ እየሰራ ስለመሆኑ ተመላክቷል። በአካባቢው ንቁ የልማት ተሳትፎ ማድረግ ብሎም የስራ እድል ፈጠራ ገበያውን ከማረጋጋት ባሻገር ያሉ የፋብሪካው እቅዶች ናቸው። ማህበረሰቡ ሰባ ፐርሰንት አካባቢውን ከማህበረሰብ ቀጥረናል። ማህበረሰቡም ለለሚ የሚያደርገው አስተዋጽኦ በጣም ትልቅ ነው። መሬቱን፣ ጉልበቱን እውቀቱን ነው የሰጠ። ቢሆንም ለዚህ ማህበረሰብ ለማገልገል ከጅምሩ ተነስተን አስበንበት በብዛዮ ታደለ ፋውንዴሽን በኩል ማህበረሰባዊ ስራዎችን ለመስራት ተግተን እየሰራን እንገኛለን። ለሚ ናሽናል ሲሚንቶ አክሲዮን ማህበር በኢስት አፍሪካ ሆልዲንግስ ኩባንያና በቻይናው ዌስት ኢንተርናሽናል ሆልዲንግስ ኩባንያ ሽርክና ባለፉት ሶስት ዓመታት ስራውን አጠናቆ መስከረም ወር ላይ ነበር በአማራ ክልል ሰሜን ሸዋ ዞን ወደ ሲሚንቶ ማምረት ስራው የገባው። ባለፉት ስድስት ወራትም በቀን 150 ሺ ኩንታል በማምረት ከ12 ሚሊዮን በላይ ኩንታል ሲሚንቶን ወደ ገበያ ያቀረበው ለሚ ናሽናል ሲሚንቶ ከጅምሩ አንስቶ የመንግስት ድጋፍ አልተለየውም። የለሚ ናሽናል ሲሚንቶ ግንባታ ውስጥ የመንግስት ድጋፍ በጣም ከፍተኛ ነበረ። ይሄ ግንባታ በታቀደው አጭር ጊዜ ውስጥ ተጠናቆ ወደ ምርት ሂደት ውስጥ እንዲገባ መንግስት ያደረገው አስተዋጽኦ በጣም ከፍተኛ ነው። ከዛም በኋላ ደግሞ እኛም ውጤትን ተኮር ባደረገ መልኩ ያድጋፍ ከተካሄደ በኋላ ወደ ምርት ገብቶ የሲሚንቶ ስርጭት ሂደቱን በማሰለጥ ደረጃ እኛም የራሳችን ሚና የጫወትንበት ያለው ሁኔታ ነው ያለው ሲሚንቶ ፋብሪካ የማምረት ካፓሲቲ የሚለካው ኪልን ወይም ደግሞ መጥበሻ በሚባለው ፣ ስለዚህ እሱን አስር ሺ ቶን በቀን ማምረት ይችላል። እያመረትን ነው አሁን አሁን፣ አገራችን በእያንዳንዱ ግለሰብ ሊደርስ ከሚገባው የሲሚንቶ አጠቃቀም በጣም ትንሽ ነው። ስለዚህ ይሄኛውን ከጅምሩ እያዳረስን ግንባታውንና ሂደቱንም ልክ እንደ ሎጓችን አገሪቱን ወይም ደግሞ ሀገር እንገነባለን ብለን ተነሳን። አሁን ደግሞ ሀገር እየገነባ በሚገኝ በመገንባት ያለ ድርጅት ነው። በእርግጥም የሀገር ውስጥ ኢንቨስትመንት መሳለጥ በቀጥታ ከሚያስገኘው የኢኮኖሚያዊ ፋይዳ ባሻገር ሰፊ የእውቀት ሽግግር እንዲኖር ያግዛል። የለሚ ናሽናል ሲሚንቶ ፋብሪካም ለዚህ አንዱ ማሳያ ነው። አርባ መሐንዲሶችን ወደ ቻይና ልከን አስተምረን አምጥተን አሁን ኦፕሬሽን ውስጥ ያሉ ናቸው። ከዛ ቀጥሎም የኢትዮጵያ ሲሚንቶ ምርት ላይ ትልቅ ተጽዕኖ ያላቸው ልምድ ያላቸው ኢትዮጵያውያንም ጭምር አሁን እዚህ ልምድ እየቀሰብን እንገኛለን ማለት ነው። ይሁን እንጂ አካባቢው ላይ ያለውን አመርቂ የልማት እንቅስቃሴና የፋብሪካውን የስራ ሂደት ለማጠልሸት የጣሩ አልጠፉም። አንዳንዶቹ አካባቢው ላይ የተለያዩ ስጋቶች መኖራቸውን የሚገልጹ ሀሰተኛ መረጃዎችን ቢያሰራጩም እስካሁን ግን ምንም አይነት የሰላም ችግር እንዳልገጠማቸው የፋብሪካው የስራ ኃላፊዎችና ሰራተኞች ይናገራሉ። እስካሁን ድረስ እኔ ለሚ ናሽናል ሲሚንቶ ፋብሪካ ውስጥ የሚሰራ ሰራተኛ ምንም አይነት ችግርም ሆነ ጉዳት የደረሰበት ሰው አይቼ አላቅም። ስለዚህ እኔ ባለው ሁኔታ ከማውቀው አንጻር ሰላም ነው። የፋብሪካ ከጀመርም ጀምሮም ሆነ ከግንባታውም ጀምሮ ያው በሰላም እየሰራ ነው። ምን ያየሁት ነገር የለም። ኢንዱስትሪ ከሚያስፈልጉት ዋናው ከጥሬ እቃ በፊት የሚያስፈልገው ኢንዱስትሪው ሰላም ነው። ስለዚህ በዚህ ባለንበት በለሚ የማምረት እንትናችንን ሊወሰን የሚችለው በሰላማዊ እንቅስቃሴ ሂደት ነው። አሁን ይሄኛውንም በተግባር በሰላም ምርታችንን እያመረትን እንገኛለን። ፋብሪካው በቀጣይ የምርት ስብጥሩን በማሳደግ ከሲሚንቶ በተጨማሪ ለአፈር ማገገሚያነት የሚውል የጅብሰን ምርት ዘርፍ ለመሰማራት የቅድመ ዝግጅት ስራዎችን በማጠናቀቅ ላይ እንደሚገኝም ተጠቁሟል።